በስም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ልትድን ትወዳለህን? ዮሐንስ ወንጌል ምዕራፍ 5 ቁጥር 6። ቅድስት ቤተ ክርስቲያናችን የአብይ ጾም ሳምንታትን በቅዱስ ያሬድ ስያሜ መሰረት አራተኛውን ሳምንት መጻጉ ብላ ታከብራለች። መጻጉ ማለት ድዊ በሕመም የሚሰቃይ በሽተኛ ማለት ነው። ይህንንም ስያሜ እንዴት እንደመጣ ለማየት በዕለቱ የሚነበበውን የወንጌል ክፍል ብንመለከት እንዲህ ይላል። ከታመመ ሰላሳ ስምንት ዓመት የሆነው አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስከ አሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። ድዊው ጌታ ሆይ፣ አዎን ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለም እንጂ ነገር ግን እኔ በመጣሁ ጊዜ ሌላው ቀድሞኝ ይወርዳል አለ። ጌታ ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ ይላል የዮሐንስ ወንጌል ምዕራፍ አምስት ከቁጥር 5 እስከ 10 በዚህ ሳምንትም ጌታችን ድዌያነ ስጋን በተአምራት ድዌያነ ነፍስን በትምህርት ስለፈወሰበት፣ ለጊዜው በእግር በኋላ በግብር ስለተከተሉ ሐዋርያት የማዳን ሥራ ዛሬም በቤተ ክርስቲያን ስለሚደረገው ድህነት የምንማርበት ሳምንት ነው። ከደዌው ጽናት የተነሳ ስሙ እንኳን የተረሳ ረጅም ዓመታት በደዌ ዳኛ ባልጋ ቁራኛ በመያዙ መፃጉዕ በሽተኛው በደዌ የተያዘው እየተባለ ስለሚጠራው በቤተሳይዳ በጠበል ስፍራ የተኛውን በሽተኛ በአይነ ሕሊናችን እንመልከተው። በእግረ ሕሊናችን ወደ ቤተ ሳይዳ እንገስግስ። በዚህች ቅርታ በር ለሰላሳ ስምንት ዓመት ከአልጋው ተጣብቆ የኖረውን ወደ ጠበሉ የሚያስገባው ሰው ያጣውን መፃጉዕን ለትንሽ ደቂቃ አብረነው እንቆይ። መጻጉዕ የእግዚአብሔርን ምሕረት እየተጠባበቀ ለረጅም ዘመን ኖሯልና ከውሃ ዳር ሆኖ ብርድና ሙቀት፣ ውርጭና ፀሐይ፣ ቀንና ሌሊት እየተፈራረቀ ከአልጋው ውጭ የሚረዳው ዘመድ የሌለውን የእምነቱን ጽናት አስተውሉ። ሊቁ ኤስድሮስ የተኛበት አልጋ የብረት አልጋ ነው በማለት ተርጉመውታል። ትርጓሜ ወንጌል ዘዮሐንስ ምዕራፍ አምስት ለስምንት ዓመት የሚቆይ ጠንካራ አልጋ ቢሆን ነውና። ነገር ግን ብረት ውርጭ ይስባል፣ ቀዝቃዛ ነው። ይህን ታግሶ ምሕረትን እየተጠባበቁ መኖር ምን ይደንቅ! ውሉደ ቤተ ክርስቲያን ዛሬም የቅርታ የምሕረት በር በሆነችው ቤተ ክርስቲያን ብዙ መጻጓን የእኛን እርዳታ ሽተው እጃቸውን ዘርግተው እየተጠባበቁ ነውና ሰውን እንሆንላቸው። ተርብቤ ያላበላችሁኝም ታምም ያልጐበኛችሁኝም የሚለን አምላካችን በድዌ ያላ ድሮ ስለሚኖር ነውና። የማቴዎስ ወንጌል ምዕራፍ ሃያ አምስት ከቁጥር ሰላሳ አንድ እስከ አርባ ስድስት የተቸገረውንና የታመመውን ሰው አልፈን ክርስቶስን ፍለጋ ቤተ መቅደስ ብንገባ ገባ አናገኘውምና ሕሙማነ ነፍስን በትምህርት ሕሙማነ ሥጋን በእንክብካቤ እናግዛቸው። መንፈሳዊነት ማለት ልብሳችንን በዘባነ ሩቃን ምግባችንን በከርሰ ርሁባን መጠጣችንን በጉባኤ ጽሙአን ዓይናችንን በአካለ ድውያን ስናደርግ ነው። የሰውነት ልኩም ይህ ነው። ቅዱስ ዮሐንስ አፈወርቅ ምጽዋትን ሲተረጉም ፍቅር በማለት ይጠራዋል። ምጽዋት መስጠት ፍቅር መስጠት ነውና፣ ታዲያ ክርስቶስን ምን ያህል አፍቅረነዋል? መጻጉ በዚያች አልጋ ላይ ተጣብቆ የውሃውን መናወጽ ይጠባበቃል። በሰንበት መልአክ መጥቶ ሲያናውጸው ሰው ባለመኖሩ ምክንያት ቀድመውት የገቡ እየገቡ እርሱ አለመዳኑን ስናይ የሰው መድኃኒቱ ሰው መሆኑን እንረዳለን። ሰላሳ ስምንት ዓመት ሙሉ አልጋ ላይ ተጣብቆ የኖረው ይህ በሽተኛ ወደ ውሃው የሚያስገባው ሰው በማጣቱ ሰው ያለው በሽተኛ ቀድሞ ገብቶ ይፈወሳል። በዚያን ዘመን መንፈሰ ጠንካራ ሳይሆን ጉልበተ ጠንካራ ያመነ ሳይሆን የቀደመ ነበር የሚፈወሰው ማለት ነው። ይህም በሕገ ኦሪት ከመንፈሳዊነት ይልቅ ሥጋዊነት የተስፋፋ መሆኑን ያሳያል። አሁንም በዘመናችን ይህንን የሚመስሉ ነገሮች በተለይ በታላላቅ የጠበል ቦታዎች፣ ገዳማት እንጥፍጣፊውም ቢሆን ይታያል። በረከተ ስጋም ሆነ ድህነተ ነፍስ ሌሎቹን ገፍቶ በመቅደም ሳይሆን ስለ እውነት በመገፋት ለሌሎች በመራራትና በማሰብ ነው እንጂ በብልጠት ሊገኝ አይችልም። ይመስለን ይሆናል እንጂ የእግዚአብሔር ዓይኖቹ አቅም ካጣ ከደከመውና ከቸገረው ሰው ዓይኑን ካራቀበት ዓለም ጀርቧን ከሰጠችው ሰው ላይ ናቸው። ይህ ችግረኛ ተጣራ፣ እግዚአብሔርም ሰማው ከመከራውም ሁሉ አዳነው እንዲል ልበ አምላክ ቅዱስ ዳዊት መዝሙር 33 ቁጥር ስድስት በመጽሐፈ ኢዮብም እርሱ የበደለኛዎችን ሕይወት አያድንም ለችግረኞች ግን ፍርዱን ይሰጣል፣ ኢዮብ ምዕራፍ 36 ቁጥር 6 እንዲል በዘመነ ሐዲስ ወደ መጠመቂያ ቦታ በመውረድ በእግር የቀደመ ሳይሆን በእምነት የቀደመ ነው የሚፈወሰው። አንድ መምህር በብዙ ምክንያት ሰው ቢያሳምመኝም ከሰው የተሻለ መድኃኒት የለኝም እንዳለው ክርስቶስ ሰው መሆኑ ደግ ሳምራዊነትን ሊያሳየን ነውና መጻጉዕ ሰው የለኝም ማለቱ ሠላሳ ስምንት ዓመት የሚበላው የሚጠጣው የሚያለብሰው ሰው አልኖር ብሎ ሳይሆን የደጉ ሳምራዊን የክርስቶስ ሰው መሆን ሲጠባበቅ በነበረው በአዳም ቃል ተገብቶ እየተናገረ ነው። መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም በበጎች በር በእብራይስጥ ቤተ ሳይዳ በምትባል በመጠመቂያ ቦታ ተገኘ። በበጎች በር ያለውም ክርስቶስ ደግ እረኛ በመሆኑ በበጎች በር መጣ ተባለ። መልካም እረኛ በበር ይመጣልና፣ በዚህ ጊዜ መጻጉን አገኘው። እርሱም ልትድን ትወዳለህን ተወዳለህና አለው። መጻጉም አዎ አቤቱ አለ። ኢየሱስም የመፃጉዕን መልስ ከሰማ በኋላ ተነስና አልጋን ተሸክመ ሄዳለው የዮሐንስ ወንጌል ምዕራፍ አምስት ከቁጥር አምስት እስከ አስር ጌታችን ይህንን ጥያቄ ሳይጠይቅ ፈውሰውት ቢሆን ኖሮ ፈውሰኝ ሳልለው ቅዳሜን ወይም ሰንበትን ሽሮ ፈወሰኝ ብሎ ይከሰው ነበርና የውስጡን ተንኮል ስላወቀ አስፈቅዶ ፈወሰው ሰላሳ ስምንት ዓመት በአልጋ ቁራኛ ይሰቃይ የነበረው መፃጉዕ በአንድ ጊዜ ዳነ፣ ከሕመሙም ተፈወሰ። ያንን የብረት አልጋ ተሸክሞ ወጣ። ማንም ባልነበረበት ሰዓት ያልተለየችውን አልጋ ውለታዋን ሊከፍል ይዞ ወጣ። ጌታችን ቤተሳይዳ መጥቶ መፃጉዕን ልትድን ትወዳለህ ብሎ መጠየቁን ስናይ ይደንቃል። ምህረትንና ድህነትን እየተጠባበቀ የኖረ ሰው አልድንም የሚል መልስ ሊሰጥ እንደማይችል የታወቀ ነው። ታዲያ ስለምን ጠየቀው ቢሉ የነጻነት አምላክ ነውና እኛን ሳያስፈቅድን እንደማይሰራ ለማጠየቅ ነው። የግዕዝ በግዕዝ ትርጓሜ ላይ መፃጉዕ ሊድን እንደሚወድ ጌታችን ያውቃል፣ ሃይማኖቱን ይገልጥ ዘንድ ይጠይቀዋል። ለምን አድህንህ ዘንድ አትፈልግም አላለውም፣ በትሕትና ልትድን ትወዳለህን አለው እንጂ በማለት የጌታችን ትሕትናን ያደንቃል። ምስጢሩ ግን አንድምታ ትርጓሜያችን እንደሚነግረን በዕለተ ዓርብ ጌታን በጥፊ ከመቱት ሰዎች አንዱ ይህ መፃጉዕ ነበርና ለምን በጥፊ ትመታዋለህ ቢሉት ሳልፈልግ አድኖኛል እንጂ አድነኝ ብዬ አይደለም እንዳይል ሰበብ እንዳያገኝ ነው። በዐቢይ ጾም ወቅት ቤተ ክርስቲያናችን ሰንበታቱን በዚህ መልኩ ሰይማ እንድናከብር የምታዘን እንማርባቸው ዘንድ ነው። ጽድቅን በመሻት ህይወታችን ከእግዚአብሔር ጋር እንድናደርግ መንገዱንም እንከተል ዘንድ ነው። ሕግህ ለግሬ መብራት ለመንገዴም ብርሃን ነው፣ መዝሙር መቶ አስራ ዘጠኝ መቶ አምስት ተብሎ እንደተጻፈው ከእያንዳንዱ ሰንበት ስያም የምንወስደውና ገንዘብ ልናደርገው የሚገባን መንፈሳዊ ህይወት አለ። እናንተስ ልትድኑ ትወዳላችሁን? ወይስ አልታመምንም ትሉ ይሆን? እኔ ግን እላለሁ፣ ፈውስ የሚያስፈልገን መጻጉዓን ነንና የይቅርታ በር ወደ ሆነችው ቤተ ክርስቲያን እንገስግስ። ይህች መጻጉዕ የምንላት ሰሞን ወይም ሳምንት መታሰቢያነቷ በዚህ ዘመን ለነበረው ለአንዱ ድውይ ወይም ድውያም ብቻ ይምሰላችሁ፣ የሥጋና የነፍስ ደዊ አስተባብረን ለምንገኝ ለእኛም ጭምር ነው እንጂ። ሕዋሳቶቻችን ታመው በቤት መዋል፣ በሥጋ ምኞት ብቻ መመላለስ ከጀመርን ሰነባብተናልና መዳንን እንሻ። እስኪል ጠይቃችሁ ዐይኖቻችን አልታመሙምን? ክርስቶስ በፊታችን እንደ ተሰቀለ ሆኖ መመልከት ይችላሉን? ዓለም ፊቷን ያዞረችበት ችግረኛውን ሰው ይመለከታሉን? ጆሮአችን እስቲ ሰማልን? ቤተክርስቲያን ስትጣራ ሰምተናት እናውቃለንን? ከዚህ አልፎስ አገራችን ኢትዮጵያ ሁሉ ላይ መጻጉ የግብር ወንድሟ ያልሆነምን? ደዌ ከሰለጠነባት ሕመሙ ከጸናባት ቈይታለች ቆይታለች። የታመሙ ሕዋሳቶቻችን ይፈወሱ ዘንድ እንደ መጻጉ ከቤተ ሳይዳ ከቤተ ክርስቲያን አንለይ፣ ከመንፈሳዊነት አንራቅ። በዚያ ሆነን የክርስቶስን መምጣት እንጠባበቅ እንጂ የደዌያችን መንስኤ ከመጻጉ ደዌ ጋር አንድ ነውና ፈዋሹን አምላክ በንስሐና በእምነት እንጠብቀው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉን ሲፈውሰው አልጋህን ተሸክመ መሄድ ብቻ አልነበረም ያለው። እነሆ ድነሃል፣ ግን ከነዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል ተጠንቀቅ በማለት አስጠንቅቆታል። የዮሐንስ ወንጌል ምዕራፍ 5 ቁጥር 14። ይህም መፃጉዕ ኃጢአተኛ እንደነበርና ፈውሰ ሥጋን ካገኘም በኋላ አምላኩን በማገልገል እንዲኖር ጌታችን አስጠንቅቆታል። ያ ካልሆነ ግን ከምድራዊ ስቃይ የባሰ ዘላለማዊ እሳት ውስጥ መጣል እንዳለ ሲያመለክተው ነው። አንድምታ መተርጉማን የዚህ በሽተኛ ደዌ ዘኀጢአት ነው ይላሉ። ሰላሳ ስምንት ዓመት ሙሉ በበሽታ ሲሰቃይ የኖረው በኀጢአቱ ነው። ወደፊት ኀጢአት አትስራ የሚለው ቃል ከዚህ በፊት ኀጢአት የሰራ መሆኑን የሚያሳይ ነው። ጌታችን ግን አስቀድሞ እስካሁን በስጋ ተቀጣል ወደፊት ኀጢአት ብትሰራ ግን በነፍስህ ለዘላዓለም ትቀጣለህ ብሎ ነበር። ወደኛ ስንመለከት እግዚአብሔር እኛን የፈወሰበት ዘመን ስፍር ቁጥር የለውም። የእኛም በደል በዚሁ ልክ ነው። አሁንም እግዚአብሔር እንዲህ ይላል፣ እነሆ ድናችኋል፣ ግን ከዚህ የባሰ እንዳያገኛችሁ ዳግመኛ እንዳትበድሉ ተጠንቀቁ። ከኀጢአት ወደ ጽድቅ ከሞት ወደ ህይወት እንሸጋገር ዘንድ የአምላካችንን ቃል መፈጸም እንደሚገባን እስከ ሞትም መታመን እንዳለብን ያስተምረናል። በተለይም በንስሐ ሕይወት ውስጥ መኖርና እያንዳንዱን እንቅስቃሴያችንን እግዚአብሔርን በመፍራት ልንፈጽም ይገባናል። ሰው ኀጢአት ሠርቶ ንስሐ ከገባ በኋላ ዳግም የሚበድልና ፈጣሪውን የሚያሳዝን ከሆነ የሚያገኘው ጥፋትና ሞት ነው። ይህን ሁሌም በማሰብ በሕገ እግዚአብሔር በመኖርና እስከ ህልፈተ ሕይወታችን በእምነት ልንጸና ይገባል። እግዚአብሔር አምላክ ከወደቅንበት የኀጢአት ባርነት ያድነን ዘንድ መጣ። አምላካችን ተራ የማንጠብቅበት ለሁሉም ይበቃ ፍጹም የሆነ ድኅነት የምናገኝበትን ዘለዓለማዊ የሆነ መብልና መጠጥን የምሕረት በር በሆነችው ቤተ ክርስቲያን ሰጠን። ቅዱስ ኤፍሬም እንዲህ ብሎ እንደነገረን ከእፀ ሕይወትን በላ ዘንድ አደለን። ይኸውም የክርስቶስ ሥጋና እና ደም ነው። ውዳሴ ማርያም ዘሐሙስ። የእግዚአብሔርን ፍጹም ስጦታ አውቆ በዚህ አለመኖር ደግሞ ጌታን በጥፊ ከመምታት አይተናነስም። ሰበብ ከፍርድ ባያድንም ጥፊያችን ደግሞ ሰበብ አልባ ነውና ከጥቅም አልባ ሰበብ በቸርነቱ ይጠብቀን። ወስብዓት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር አሜን። ምንጭ፦ የወንጌል ቅዱስ አንድምታ ትርጓሜ፣ የዮሐንስ ወንጌል ትርጉም ወይም ማብራሪያ በመጋቢ ሐዲስ ስቡህ ዳምጤ፣ ጾመ ድጓዘ ቅዱስ ያሬድ፣ ማኅበረ ቅዱሳን ድረ ገጽ